ሰሞኑን አዲስ የተቋቋመውንም እዝ ሰላሳ አምስተኛ ክፍለ ጦርናት የምትባል ሰሞኑን ወርጌሳ ላይ ልጅ ኢያሱ ምን እንዳደረገ ያዝ ታውቃላችሁ ማለት ነው። ስለዚህ አሁን ለአማራ ሕዝብ ማስተላለፍ የምፈልገው ለሰራዊታችን ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጠቶ ጎጃም ላይ የመጀመሪያውን ግፍ ሰርቷል። ከዛ በፊትም ይሁን መካከል ላይ አላወቅኩም፣ ጎንደር ላይ ተመሳሳይ ሰርቷል።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 ከዛ ወዲህ የሚዘህ አሳይትህን ወደፊትም ልተገብር የምትችለው ይሄኑ ያለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልክታችንን ማስተላለፍ እንፈልጋለን። ከዚህ ውስጥ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ ሀውን በፊት ገለጨዋለሁ። የአማራ ህዝብ የሚጨፈጨፈው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 እንዲያ ሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ ከአሁን በፊት ታስታውሱ ከሆነ መቶሃያ ሞርተር የማረክ ናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታቸውን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበትን መንገድ ልንገርህ። አይኑ ውሃ ያላማረው አንተ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 በአንድ ጥይት አንዷን አንድ አንድ ጥይት ከገደልክበት 300 400 ጥይት ታቅፎ የሚመጣለህን ታገኘዋለህ። ያ 300 400 ተሸክሞ አንድ ሺህ ፍሬ ተሸክሞ የመጣውን ደፍተህ ስትረከበው አንድ ጓድ ታስታጠቅበታለህ። ጠላትህን በጠላቱ ንብረት ነው የምትወቀው? ስለዚህ ምን ትጠብቃለህ መጥቶ ብልትህን ቆረጠ ጡትን ቆርቶ አሳየህ ምን ትፈልጋለህ ከዚህ በላይ ስለዚህ ለመጨረሻው ጠቅለል ሲል በያለህበት ሁልህም ራስህን አዘጋጅተህ ለቀጣይ ላለው ለአንድነታችን ዘመቻ ራስህን አዘጋጅተህ የወንድሞቻችንን እህቶቻችንን በግፍ የተገደሉት እህቶቻችንን ደም ለመመለስ እንዳፋብኃ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 ነገ የፈለግነውን ቦታ ልንለቀው እንችላለን። ምናልባት የኛ ቤተ መንግስት ከዛ እንዳልሆነ የአማራ ህዝብ ልታውቅልና ይገባል። እማናስበው ቤተ መንግስታችን ሌላ ቦታ ነው። ይህን ከተማ ከያዘው ይህን ወረዳ ከያዘው እንግዲህ ብላችሁ ማንም ሰው ተስፋ እንዳቆርጥ እኛ የትግል ጥበባችንን ተከትለን ነው የምንሄደው። ያን ወረዳ የምንፈልገውን ነገር ገብተን የምንፈልገውን ነገር ከሰራን ያዝነውም አልያዝነውም ሊያደርግልን የሚችልበት መንገድ አይኖርም።